እህቶች የሆነ ሰንበድ ሲመጣ ስታይ፣ ዋ በስማ፣ ዋው ቁመት፣ ዋው ደረት፣ ዋው ትከሻ፣ እህቴ ምናምን አይላቪው ምናምን። ጌታ ሆይ ምንድን ነው እዚህ ጉዳይ ላይ ያንተ ፈቃድ ነው ብላቸው አጸል? ዋው ካልሽ በኋላ መጸል ላይ ከባድ የጌታን መልስ በትክክል መስማት አይችል። ገለልተኛ በመሆን ጌታ ሆይ ጠይቆኛል፣ ጥሩ ልጅ ነው፣ ምንም የጎደለው ነገር የለም ግን እኔ አሁን እሺ ማለትም እምቢ ማለትም አልፈልግም፣ አንተ ምን ትላለ? ያን ጊዜ ነው ትክክለኛው ምስክር ነው፣ የት መጣው። አለበለዚያ በሰውየው የሆነ ነገር ከተሳብሽ በኋላ እሺ እንዲልሽ ዘጠና ፐርሰንት ካዘነብሽ በኋላ እዛ ጌታ ኢየሱስ አይሆንም ካለሽ በኢየሱስ ሰን ማንን? ኢየሱስን የጠላት ድምፅ ነው። ኢየሱስ ስም አውሬው ነው እባቡ ነው። ማንን ጌታዬ ወይ ደግሞ ሰውየው ሲጠይቅሽ ምንም ማያምርሽ አንቺ የሳልሽው አይነት ሰው የህንድ አክተር ማይመስል ንጹ ኢትዮጵያ በጤፍ ያደገው ማለት ነው፣ ይሄ ውልጭምጭም ያለው ኢትዮጵያዊ ጠየቀሽ፣ ልበት እና ብዙም አላማርሽም። እስቲ ልጸልይበት አለች። መሀለኛ ልብ ላይ ካልሆንሽ እንደዚህ እምቢ ያልሽው ማለት ነው። ወይ ጌታ እንደው እምቢ ባለኝ፣ እምቢ ባለኝ ጌታ፣ ጌታው እንደው እምቢ በለኝ እያልሽ ብጸልይ ጥሩ አይመጣም። ድግለኛ መልስ ያሰም። ጌታ ሆይ እንዲህ የጠየቀኝ ነው፣ ግን እኔ ውስጤ ምንም ደስኛ አይደለም። በቃ ሰውየው ምንም አያምርም። እና እናስ ባልሽ ነው ቢልሽ እንኳን በኢየሱስ ስም አቃለሁ። የጠላት ድምፅ ነው። አሁንም እሺም ቢልሽ እንቢም ቢልሽ የጠላት ድምፅ ነው የሚሆን።